ሰበር ዜና አዲሱ የማርበርግ ቫይረስ አዲስ አበባ መግባቱ እየተዘገበ ይገኛል ልዩ ሰበር ዜና ደርሶናል እስከ ፍጻሜው ከኛ ጋር ከሆናችሁ ትሰሙታላችሁ የጤና ሚኒስቴሯ ከአሜሪካ ኤምባሲ በአዲሱ የማርበርግ ቫይረስ ዙሪያ ተወያይተዋል አዲስ መረጃ ወጥቷል ዝርዝሩ በቆይታችን ይቀርባል። የኢትዮጵያ እስልምና ጉዳዮች ምክር ቤት መንግስትን አስጠንቅቋል። መንግስት ሙስሊሙን ማህበረሰብ መግፋት መቆም አለበት ብሏል። ተጨማሪ ዘገባ ይዘንበታል። ኢህአፓ በኢትዮጵያ እየተካሄደ ያለው አውዳሚ ጦርነት እንዲቆም ጥሪ አቅርቧል። በቅድሚያ የሚዳሰሰው ርዕሰ ጉዳያችን ነው። ክብሯትና ክብሯን የጥበብ ሚዲያ ቤተሰቦች፣ በዛሬ ቆይታችን እነዚህንና ሌሎችንም ሀገር አቀፍ መረጃዎችን በዝርዝር የምናሰማችሁ ይሆናል። ከእኛ ጋር በመሆን ጥበብ ሚዲያን ስለመረጣችሁ ለመሰብሰብ አድርገን እናመሰግናለን። ሚዲያችን በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ ሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባልተሆኑ ዘንድ በታላቅ ትህትህና እንጋብዛለን። የዕለቱን የቢዝነስ ዘገባዎቹን አስቀድመን ወደ ዝርዝር ዘገባዎቹን እናልፋለን። ጥበብ ሚዲያ የህዝብ ድምፅ ነው። ዛሬ አንድ የአሜሪካን ዶላር በኢትዮጵያ ንግድ ባንክ 150 ብር ከ5 ሳንቲም ተገዝቶ 153 ብር ከ5 ሳንቲም ይሸጣል። ፓውንድ ስተርሊንግ 194 ብር ተገዝቶ 197 ብር ከ8 ሳንቲም የሚሸጥ ሲሆን የአውሮፓ ዩሮ 174 ብር ከ2 ሳንቲም እየተገዛ 177 ብር ከ7 ሳንቲም ይሸጣል። የስዊዝ ፍራንክ 184 ብር ከ4 ሳንቲም ተገዝቶ 188 ብር ከ1 ሳንቲም ይሸጣል። የኮይት ዲናር 481 ብር ከ1 ሳንቲም እየተገዛ 490 ብር ከ7 ሳንቲም ይሸጣል። የቻይና ዩዋን 20 ብር ከ7 ሳንቲም እየተገዛ 21 ብር ከ6 ሳንቲም ይሸጣል። የተባበሩት አረብ ኤምሬቶች ድርሃም 40 ብር ከ9 ሳንቲም ተገዝቶ 41 ብር ከ8 ሳንቲም እየተሸጠ ነው። የሰውዲ ሪያል 40 ብር ከ1 ሳንቲም ተገዝቶ 40 ብር ከ9 ሳንቲም በዛሬው ዕለት እየተሸጠ ይገኛል። የኢትዮጵያ ሕዝቦች አብዮታዊ ፓርቲ ኢህአፓ ባለፉት ሰባት ዓመታት በትግራይ ክልል በአፋርና በአማራ ክልል እንዲሁም አሁን ደግሞ በመላው የአማራ ክልልና በርካታ የኦሮሚያ ክልል ቀጠናዎች ውስጥ እየደረሱ ያሉ ያላቸውን የወገኖቻችንን እልቂት፣ የመሰረተ ልማት አውታሮች ብሎም የሌሎች ተቋማትና ተንቀሳቃሽ ንብረት ውድመት በአስቸኳይ እንዲቆም ባወጣው መግለጫ ጠየቀም። ፓርቲው ይህን የገለጸው 11ኛ የማዕከላዊ ኮሚቴ ስብሰባ ካጠናቀቀ በኋላ ባወጣው የአቋም መግለጫ መሆኑን የፓርቲው ፕሬዝዳንት ገልጸዋል። የኢትዮጵያ ህዝቦች አብዮታዊ ፓርቲ በጉባኤው ማጠቃለያ ላይ ሰላማዊ ትግልን ጠንከር አድርጎ ለመቀጠል መወሰኑን ህዳር 27 ቀን 2018 ታላቅ ህዝባዊ ስብሰባ በአዲስ አበባ ከተማ መጥራቱን ፓርቲው አስታውቋል። ኢህአፓ ከመቼውም በላይ ለኢትዮጵያ ነጻነት፣ እኩልነትና ለፍትህ መስፈን የሚያደርገውን ሰላማዊ ትግል አጠናክሮ እንደሚቀጥል ለመላው የኢትዮጵያ ህዝብ የማይታጠፍ ቃል እንደሚገባ በመግለጫው አሳውቋል። የኦሮሞ ፌዴራሊስት ኮንግረስ ኦፌኮና የኦሮሞ ነጻነት ግንባር ኦነግ በኦሮሚያ ክልል ወቅታዊ ሁኔታ ላይ ለመወያየት ከክልሉ ፕሬዝዳንት አቶ ሽመልስ አብዲሳ ጋር አስቸኳይ ቀጠሮ እንዲሰጣቸው በይፋ ጠየቁ። ይህ የሁለቱ አንጋፋ የኦሮሞ ተቃዋሚ ፓርቲዎች ጥያቄ የመጣው በክልሉ ለአመታት ከጸጥታ ቀውስ፣ ግጭት እና አለመረጋጋት ጋር በተያያዘ ነው በተለይም በመንግስት የጸጥታ ኃይሎች እና በወቦ መካከል በሚደረገው ጦርነት ምክንያት የዜጎች ሞት፣ መፈናቀል እና የኢኮኖሚ ውድመት እየደረሰ ባለበት ወቅት መሆኑ የጥያቄውን አሳሳቢነት ይጨምረዋልም ተብሏልም። ሁለቱ ፓርቲዎች ባወጡት ተመሳሳይነት ይዘት ባለው ደብዳቤ የውይይቱ ዋና አጀንዳ በኦሮሚያ እና በኦሮሞ ሕዝብ ጉዳይ ላይ ያተኮረ መሆኑን ገልጸዋልም። ለፕሬዝዳንት ሽመልስ አብዲሳ ጽህፈት ቤት በቀረበው ደብዳቤ ላይ እኛ ስማችንና ፊርማችን ከታች የተጠቀሰው በኦሮሚያና በኦሮሞ ውስጥ ስላለው ሁኔታ ከፕሬዝዳንቱ ጋር ለመወያየት ስለምንፈልግ ቀጠሮ እንዲሰጠን እንጠይቃለን የሚል ይዘት እንዳለው ተገልጿል። ደብዳቤው የኦሮሞ ፌዴራሊስት ኮንግረስ አመራር መረራ ጉዲና፣ የኦነግ ሊቀመንበር ዳውድ ኢብሳ በጋራ የፈረሙት መሆኑ ታውቋል። የኦነግና የኦፌኮ ውይይት ጥያቄ በፌዴራል መንግስት እና በኦሮሞ ነጻነት ግንባር መካከል መካከል በታንዛኒያ ሲካሄድ የነበረው የሰላም ድርድር ያለ ስምምነት ከተቋረጠ በኋላ መምጣቱ ትኩረትን ስቧል። ገዢው ፓርቲ ብልጽግና ከታጣቂ ቡድኑ ጋር ያደረገው ድርድር ባለመሳካቱ በህጋዊ መንገድ የሚንቀሳቀሱት እነዚህ ተቃዋሚ ፓርቲዎች በክልሉ ለተፈጠረው የጸጥታ የፖለቲካና ኢኮኖሚ ቀውስ መፍትሄ ለመፈለግ በሚደረገው ፖለቲካዊ ውይይት ላይ ለመሳተፍ ፍላጎት ማሳየታቸውን የሚያመላክት ነው ተብሏል። የኦሮሚያ ብሔራዊ ክልላዊ መንግስት ለዚህ የውይይት ጥያቄ ምን ምላሽ እንደሚሰ እስካሁን ድረስ የታወቀ ነገር የለም። በአማራ ክልል በቀጠለው አውዳሚ ጦርነት በርካታ ሴቶች ጾታዊ ጥቃት እንደተፈጸመባቸው የዓለም አቀፉ የሚዲያ አውታር ቢቢሲ ዘገባ አመላከተም። እንደ ቢቢሲ ዘገባ ጾታዊ ጥቃቶች የተፈጸሙት በመንግስት የጸጥታ ኃይል አባላትና በታጣቂ ኃይሎች ነው። ቢቢሲ አሰባሰብኩት ባለው መረጃ መሰረት ከሐምሌ 2018 እስከ ግንቦት 2017 ድረስ ከ8 ዓመት እስከ 65 ዓመት ዕድሜ ያላቸው በሺዎች የሚቆጠሩ ሴቶች አስገድዶ መድፈር ጥቃት ተፈጽሞባቸዋል። የቢቢሲ ናይሮቢ የጋዜጠኞች ቡድን አስገድዶ መድፈር ጥቃት ተጎጂዎችንና የጤና ባለሙያዎችን በማነጋገር ቀውሱ በሰብአዊነት ላይ እያሳረፈ ያለውን ጠባሳ የሚያመላክት መረጃ አግኝቷል ብለዋል የሚዲያ አውታሩም በአማራ ክልል ስለተፈጠረው ቀውስ መረጃ ለማግኘት አራት በመቶ ከሆኑት የክልሉ 43 የጤና ጣቢያዎችና የሕክምና ምንጮች መረጃ ሰብስበናልን ብለዋል። እነዚህ ተቋማት ከሐምሌ 18 2015 እስከ ግንቦት 2017 ድረስ 2697 ሰዎች አስገድዶ መድፈር ጥቃት እንደደረሰባቸው ሪፖርት አድርገዋልን ብለዋል። ከዚህም ውስጥ 45 በመቶ የሚሆኑት ከ18 ዓመት በታች የሆኑ ታዳጊዎች መሆናቸውን አክሎ ዘግቧል። ከተጎጂዎች ውስጥ ከግማሽ በላይ የሚሆኑት በደረሰባቸው ጥቃት በአባል አዘር በሽታ የተያዙ ሲሆን፣ በርካቶች ደግሞ ለእርግዝናና ለከባድ ስነ ልቦናዊ ቀውስ ተዳርገዋልም ብለዋል። ይሁን እንጂ በርካታ የወሲባዊ ጥቃት ተጎጂዎች መገለልን በመፍራት የአባል አዘር በሽታ መያዛቸውንና መፀነሳቸውን ለማሳወቅ የተፈጸመባቸውን የመደፈር ጥቃት ሪፖርት ማድረግም ሆነ የሕክምና አገልግሎት ማግኘት እንደማይፈልጉ ዘገባው ገልጿል። በመጀመሪያው ሩብ ዓመት ከ16 ሺህ በላይ የውጭ ዜጎችና ኢትዮጵያውያን በህገ ወጥ መንገድ ድንበር ሲያቋርጡ መያዛቸውን የኢሚግሬሽንና ዜግነት አገልግሎት አስታወቀ። የኢሚግሬሽንና ዜግነት አገልግሎት በ2018 በጀት ዓመት በመጀመሪያው ሩብ ዓመት 16465 የውጭ እና ኢትዮጵያውያን ዜጎች በህገወጥ መንገድ ወደ ኢትዮጵያ ለመግባት ወይም ለመውጣት ሲሞክሩ መያዛቸውን አስታውቀዋል። ይህ የተገለጸው የሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ የኢሚግሬሽንና ዜግነት አገልግሎት የመጀመሪያ ሩብ ዓመት እቅድ አፈጻጸም ሪፖርትን በገመገመበት ወቅት መሆኑን ከምክር ቤቱና ከሀገር ውስጥ መገናኛ ብዙሃን ያገኘነው መረጃ ያመላክታልም። ሪፖርቱን ያቀረቡት የኢሚግሬሽንና ዜግነት አገልግሎት ዋና ዳይሬክተር ሰላማዊት ዳዊት፣ 3463 የውጭ ዜጎች ወደ ኢትዮጵያ በህገወጥ መንገድ ለመግባት ሲሞክሩ በቁጥጥር ስር መዋላቸውን ገልጸዋል። በተጨማሪም 1550 የውጭ ዜጎች ደግሞ ሀገሪቱን ህገ ወጥ በሆነ መንገድ ለቀው ለመውጣት ሲሞክሩ የተያዙ መሆኑን አመላክተዋል። እንደ ሰላማዊት ገለጻ ግለሰቦቹ በቁጥጥር ስር የዋሉት በሩብ ዓመቱ በተከናወነው በድንበር አስተዳደር ስራ ነው። ከሀገር ውስጥና ውጭ የሚደረግ ህገ ወጥ እንቅስቃሴን ለመክታት የድንበር አስተዳደር ስራ እየተከናወነ መሆኑንም አመላክተዋልም። በተጨማሪም ከአስር ሺህ በላይ ኢትዮጵያውያን ሀገሪቱን በህገ ወጥ መንገድ ለቀው ለመውጣት ሲሞክሩ መያዛቸው የተገለጸ ሲሆን በዚህም በተጠቀሰው ጊዜ ውስጥ በህገ ወጥ መንገድ ወደ ሀገር ለመግባትና ለመውጣት ሲሞክሩ የተያዙ የውጭና ኢትዮጵያውያን ዜጎች ጠቅላላ ድምር 16465 መድረሱን አብራርተዋል። ዳይሬክተሯ ሰላማዊት የውጭም ሆነ ኢትዮጵያውያን ዜጎች ወደ ኢትዮጵያ ለመግባት ወይም ለመውጣት የህግ ስርዓቶችን መከተል እንዳለባቸው አጽንኦት በመስጠት ህገወጥ ጉዞን ለመከላከል ትኩረት ያደረገው የድንበር አስተዳደር ስራ ተጠናክሮ እንደሚቀጥል ተናግረዋል። በተጨማሪም በሩብ ዓመቱ ሐሰተኛ ሰነዶችን በመያዝ ፓስፖርት ለማግኘት የሞከሩ ስምንት መቶ ሰላሳ የውጭና ኢትዮጵያውያን ዜጎች ተይዘው በሕግ ተጠያቂ እንደተደረጉ ገልጸዋል። በትምህርት ሚኒስቴር በተደጋጋሚ እየተፈጸመ ያለው የሙስሊሙን ከትምህርት ገበታ የማራቅ ዘመቻ በአስቸኳይ ሊቆም ይገባል ሲል የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ገለጸ። ከፍተኛ ምክር ቤቱ በትምህርት ሚኒስቴር በተደጋጋሚ እየተፈጸመ ያለው ሙስሊም ተማሪዎችን ከትምህርት የማራቅ ዘመቻ በአስቸኳይ እንዲቆም ጠይቋል። የጠቅላይ ምክር ቤቱ ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋ እንዳሉት ሙስሊም ተማሪዎች በአለባበሳቸው ምክንያት በተደጋጋሚ እየተፈጸመ ያለው በደል የሀገራችንን ተከባብሮ የመኖር እሴት የመናድ ተግባር ነው ብለውታል። አክለውም ህጃብም ሆነ ንቃብ የሙስሊም ሴት ተማሪዎች መገለጫ መሆኑን በማንሳት አንዱን ፈቅዶ አንዱን መከልከል እንደማይቻልም ገልጸዋል። ሀገር ወዳድ የሆነውን ሙስሊም ማህበረሰብ በትምህርት ሚኒስቴር በተደጋጋሚ እየተፈጸመበት ያለውን በደል በትዕግስት ማሳለፉን አንስተው የሚመለከተው የመንግስት አካል አፋጣኝ መፍትሄ እንዲሰጠው ጠይቀዋል። አስራ ሰባት አባላት ያሉት ኮሚቴ የሙስሊም ተማሪዎች ላይ እየተፈጸመ ያለውን በደል እንዲያጣራ ማቋቋሙን ገልጸዋል። ባሳለፍነው ሳምንት በጂንካ ከተማ ተገኘ የተባለው የማርበርግ ቫይረስ ስርጭቱን እያሰፋ መጥቶ እንደ ሐዋሳና አዲስ አበባ ባሉ ከተማዎች ምልክቶች መታየት መጀመራቸውን ከጤና ባለሙያዎች መረጃ ማግኘቱን መሰረት ሚዲያ ዘገበ። ከጂንካ ከተማ ሪፈር ተብለው ወደ ሐዋሳ ሪፈራል ሆስፒታል ገብተው ከነበሩ ሶስት ሰዎች መሃል አንዱ ህይወቱ እንዳለፈ መረጋገጡን የዘገበ ሲሆን ሁለቱ ደግሞ በከፍተኛ ክትትል አይሲ ውስጥ እንደሚገኙ ዘገባው አመላክቷል። አንድ የሆስፒታሉ ባልደረባ ታካሚዎች ከበርካታ ሰዎች ንክኪ ነበራቸው፣ ይህም ከፍተኛ ድንጋጤን ፈጥሯል በማለት ተናግሮ ሁሉም የጤና ባለሙያ መረጃዎችን እንዳያወጣ ማስፈራሪያ እየደረሰው መሆኑን ነግረውኛለን ብለዋል። በሌላ በኩል የማርበርግ ቫይረስ ምልክት የሆኑትን በአፍና በአፍንጫ ደም መፍሰስ ምልክቶችን ያሳዩ ታማሚዎች ወደ ቅዱስ ጳውሎስ ሆስፒታል መግባታቸውን የሆስፒታሉ ምንጮች እንደነገሩት ሚዲያው በዘገባው አመላክቷል። ምልክቱ የታየባቸው ሰዎች ከትላንት በስቲያ ምሽት ሆስፒታል ገብተዋልም ብለዋል። ለብቻቸው ተለይተው የተቀመጡ ሲሆን በቀጣይ ቀናት በሚደረግ ምርመራ ምንነቱ ይረጋገጣል ተብሏል። በአፍና አፍንጫቸው ደም መውጣት አሳይተው ነበር ብለዋል ምንጮቻችን፣ ሲል ነው መሰረት የዘገበውም ይሁንና፣ በአዲስ አበባ እስካሁን ድረስ የሰው ህይወት ያለፈ እንደሌለ የሚዲያው ዘገባ አመላክቷል። በአርሲ ዞና ስኮ ወረዳ ሁሉቆ ቀበሌ በማርበርግ ቫይረስ በሽታ እንደተጠቆ የተጠረጠሩ አስራ ሶስት ሰዎች ህይወታቸው ማለፉን ሚዲያው መዘገቡ ይታወሳል። የአካባቢው አመራሮች መረጃ ካወጣችሁ ተጠያቂ ትሆናላችሁ ብለው ጻጣስ ብለውናል። አሁን ላይ በአካባቢው የመንግስት ወታደሮች ተሰማርተው ማንም እንዳይወጣ ተከልክሏል ያሉት የአካባቢ የጤና ባለሙያ በተለይ መረጃ ለህዝብ ግልጽ እንዳይሆን እየተጣላ ያለው እቀባ ማስፈራሪያ ጉዳቱን ከፍ ሊያደርገው እንደሚችል እያሳሰቡ ይገኛሉም ብሏል። ሚዲያውም የጤና ሚኒስቴር እስካሁን ድረስ 26 የላቦራቶሪ ምርመራ አድርጎ አራት ሰዎች ብቻ ቫይረሱ እንደተገኘባቸው አሳውቋል። በቫይረሱ ህይወታቸው ያለፉ ሰዎች ደግሞ ሶስት ብቻ እንደሆኑ በማህበራዊ ትስስር ገጹ ማስፈሩ ይታወሳል። የጤና ሚኒስቴሯ መቅደስ ዳባ ከአሜሪካ አምባሳደር ኤርቪን ማሲንጋ ጋር በማርበርግ ቫይረስ በሽታ ምላሽ ላይ ተወያዩም። ስብሰባ ያተኮረው ኢትዮጵያ በደቡባዊ የሀገሪቱ ክፍል በተከሰተው የማርበርግ ቫይረስ በሽታ አጠቃላይ ፈጣን ምላሽ መስጠት ላይ ነው ተብሏል። መቅደስ የበሽታውን የላብራቶሪ ምርመራ፣ ከታማሚዎች ጋር የነበረ ንክኪ ክትትል፣ እንዲሁም የአደጋ ዝግጁነትና የማህበረሰብ ተሳትፎን ጨምሮ አስቀድሞ የተተገበሩ ዘርፈ ብዙ እርምጃዎችን አብራርተዋል። የዩናይትድ ስቴት መንግስት በኢትዮጵያ አምባሳደር ኤርቪን ማሲንጋ በበኩላቸው የኢትዮጵያን ጠንካራና ወቅታዊ እርምጃ አድንቀዋል። የማርበርግ ቫይረስ በሽታን በመከታተልና በመቆጣጠር ረገድ አስፈላጊውን ድጋፍ ለማድረግ የአሜሪካ መንግስት ዝግጁ መሆኑን አምባሳደር ኤርቪን ማሲንጋ ገልጸዋል። የምስራቅ አፍሪካ ልማት በይነመንግስታት መንግስታት ባለስልጣን ኢጋድ ዋና ጸሐፊ ወርቅነህ ገበየው በሱዳን ያለውን የጸጥታና ሰብአዊ ሁኔታ በፍጥነት እየተባባሰ መምጣቱን አሳወቁም። ዋና ጸሐፊው በድርጅቱ ዋና መስሪያ ቤት ጅቡቲ ከተማ ላይ ወሳኝ ስብሰባ መካሄዱን ገልጸዋል። በዚህ ስብሰባ ላይ በሱዳን ጉዳይ ላይ እንዲሰሩ የተመደቡ ልዑካን እንዲሁም ቁልፍ ቀጠናዊና ዓለም አቀፍ አጋሮችም ተገኝተዋል ብለዋል። የስብሰባው ዋና አጀንዳ በሱዳን ያለውን አጠቃላይ ሁኔታ መገምገምና በተለይም በሰሜን ዳርፉር ዋና ከተማ አልፋሻር እየተባባሰ የመጣውን አስደንጋጭ ሰብአዊ ቀውስ መባባስ ነው ብለዋል። የአልፋሸር ከተማ በሱዳን ጦርና በፈጥኖ ደራሽ ኃይሎች መካከል በሚደረገው ጦርነት ውስጥ በሚሊዮኖች የሚቆጠሩ ተፈናቃዮች የተጠለሉባት የመጨረሻ ትልቅ ከተማ ነበረችም። ከቅርብ ወራት ወዲህ ከተማዋ በከበባና ጦርነት ውስጥ መግባቷ ከፍተኛ የሰብአዊ ቀውስ እንዲፈጠር ምክንያትም ሆኗል። ወድቅነህ እንደገለጹት ስብሰባው የሰላም ግንባታ ጥረቶችና የተቋረጠውን የሰብአዊ እርዳታ አቅርቦት ለማጠናከር በሚቻልበት ተጨባጭ መንገዶች ላይ መክሯል። ክቡራትና ክቡራን፣ የጥበብ ሚዲያ ቤተሰቦች፣ ለሰዓቱ የመረጥናቸው ዘገባዎቻችን በዚህ አብቅተዋል። ከእኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ እናመሰግናለን። ሚዲያችን በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ ሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና ጋብዘን ተሰናበትን። ሰላም።